አልጣ እንጂ ዘማሪ አስፋው መለሰ ስድስተኛ አልቤሙን ሊያስመርቅ ነው። ተወዳጅ ከሆኑት ወንጌላዊ ዘማሪዎች መካከል አንዱ የሆነው ዘማሪ አስፋው መለሰ ስድስተኛ አልቤሙን ለማስመረቅ በዝግጅት ላይ መሆኑን ሰኞ ሰኔ 23 ቀን 2017 ዓ ም በሳሪዮ ማሪያ ሆቴል በተሰጠው ጋዜጣዊ መግለጫ አሳወቀ። አንተን አልጣ እንጂ የሚል ስያሜ የተሰጠው ይህ አዲስ አልቤም የምርቃት ስነ ስርአቱ ኢሁድ የፊታችን ኢሁድ ሐምሌ ስድስት ቀን 2017 ዓ ም ከሰዓታት በኋላ ከቀኑ 8 ሰዓት በልደታ እግዚአብሔር ጉባኤ ቤተ ክርስቲያን ይመረቃል። ይህ እንግዲህ ዋናው አንተን አልጣ እንጂ ማለት ከፈጣሪ ወይም ከእግዚአብሔር ውጪ ማንም ፍቶን ሊሄድ ይችላል፣ እግዚአብሔር ብቻ ማጣት የለብንም። እግዚአብሔር ብቻ ነው አጋዣችን፣ ረዳታችን፣ ከጎናችን የሚሆነው ጥሎን የማይጥለን ለማለትም ነው አስፋው። እንግዲህ አንተን አልጣ እንጂ የምለው ከህይወት ውጣ ውረዱ ጋር አያይዞ የዘመረበት እጅግ አስገራሚ ሪስ እንደሆነ ጨምረም ነው። የአልቤሙ መጠሪያ እጅግ አስገራሚ ና አነጋጋሪ ነው። የፊታችን እሁድ እንደሚመረቅ ጨምረም ነው። በተገኙት እንግዲህ አንጋፋ ዘማሪያኖች በጣም ተወዳጅ ዘማሪዎች መካከልም በስፍራው የተገኙት እነ ዮሴፍ በቀለ እና በጣም ገራሚ የሆኑት ቁጥር አንድ ከሚባሉት ዘማሪዎች ደግሞ አንዱ መስፍን ጉቶም የተገኘበትም ነው። ሚኪ ታቦር ኒውስ ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።